ሰላም ሰላም! ውድ የሴሌክት አካዳሚ ቤተሰቦች፣ ሴሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም በዋትስአፕ፣ በኢሞ፣ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። በዛሬው ትምህርታችን ወይም ቪዲዮችን ደግሞ ይዤላችሁ የመጣሁት ትምህርት እንደተለመደው ሁሌም የምንጠቀማቸውን የእንግሊዝኛ ንግግሮች እንዴት በቀላል መንገድ መናገር እንዲሁም መጻፍ ማንበብ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው አብራችሁ ይቆዩ። እንግዲህ እንዴት ማንበብ እንዳለብን በቀላሉስ እንዴት ነው ትርጉማቸው የምናውቀው የሚለውን በደንብ የምናይ ይሆናል ማለት ነው። በድጋሜ አብራችሁ ይቆዩ። እናያለን። እሺ የመጀመሪያው ምን ይላል? አይ ዲኦ እንደ ዶ ኤንን እንደ ን ቲን እንደ ት ስናነባው፣ ዶንት ዶንት ዶንት። ከዛ እዚህ ጋር ኬና ኤን ናቸው ባንድ ላይ የመጡት። ኬና ኤን ሁሌም ባንድ ላይ ሲመጡ እንዴት ነው የምናደርገው ማለት ነው? ኬን አናነባትም፣ ኬን አናነበትም። ሳሌንት ናቸው ማለት ነው። አናነባት የምትዋጣለች፣ ሳይለንት ናች። ኦኬ። ኤንን እንደምን ነው ምናነበው? ኤን ኦን፣ በአንድ ላይ እንደ ኖ ሳይሆን ና ብለን ነው ምናነበው። ኤን ኦን ና። ከዛ ዳብሊውን እንደው ስናነበው ናው፣ ናው። ሙሉን ስናነበው አይ ዶንት ናው፣ አይ ዶንት ናው። ምን ማለት ነው? አላውቅም አላውቅም ወይም አላውቅም ለማለት ስንፈልግ አይዶንት ናው እንላለን እንግዲህ አይዶንት እንደነገርኳችሁ ሁሉም እንደምነግራችሁ ዶንት ስንል ኦልሬዲ ኖት እንደማለት ነው ምክንያት ኖትና ዶንት ተመሳሳይ ናቸው ማለት ነው አፍራሽ ናቸው አይሆንም ወይም አይደለም ለማለት ነው የምንጠቀመው ስለዚህ እናው ማለት ደግሞ ናው ማለት ማወቅ ማለት ነው ማወቅ ስለዚህ አይዶንት ናው ካልን አላውቅም ወይም እኔ እንጃ እንላለን አይደል? እሱን ለመጠቀም ነው አይ ዶንት ናው ምንለው ወይም አይዶ ነው። ኦኬ ወደ ቀጣዩ ስንሄድ አይን እንደ አይ ኤ ኤምን በአንድ ላይ አም አም ብለን እናነበዋለን። ከዛ ኤስዩን እዩን እዚህ ጋር እንደ ሱ አደለም እናነበው ኤስ እዩን ሌላ ጊዜ ግን እንደ ሱ ነው በብዛት ምናነበው። እዚጋ ግን እንደ ሱ አይደለም አደለም የሚነበበው ማለት ነው። ስለዚህ ኤስዩን እንደ ሹ ነው የምናነበው ኤስዩን በአንድ ላይ እንደ ሹ፣ አርኤን እንደ ር ማለት ነው። ስለዚህ ምን ብለን እናነበዋለን? ሹር ሹር። ሙሉን ስናነበው አይ አም ሹር፣ አይ አም ሹር ምን ማለት ነው? እርግጠኛ ነኝ። እርግጠኛ ነኝ ማለት ስንፈልግ አም ሹር እንላለን ማለት ነው። እንግዲህ አም ስንል ነኝ እያል አይ ስንል እንደምናውቀው እኔ ማለት ነው። ስለዚህ ሹር ማለት ደግሞ እርግጠኛ ማለት ነው። ቅርታ፣ ስለዚህ አምሾር ስንል እርግጠኛ ነኝ እያለ ነው ማለት ነው። ኦኬ፣ ወደ ቀጣዩ ኒድ። እዚ ጋ ኤክስን እንደምን በአንድ ላይ የምናነበው ኤክስ ብለን ነው የምናነበው እና ኤክስን በአንድ ላይ ኤክስ ብለን ነው የምናነበው ማለት ነው። ኤክስ ከዛ ሲዩን እንደ ኪዩ፣ ሲዩን እንደ ኩ፣ ኤስኢን እንደ ዝ ምናልኳችሁ ይህን በአንድ ላይ ኤክስ ብለና ነበብ ነው ኢና ኤክስን ከዛ ሲ ዩን እንደ ኩ ኤስ ኤን በአንድ ላይ እንደ ዝ ማለት ነው። ኤስ ኤን ኤስ በአብዛኛው ጊዜ እንደ ዝ ትነበባለች ማለት ነው። ስለዚህ ምን ብለና ነበብ ዋለን ማለት ነው። ኤክስ ኪውዝ ሚ ኤክስ ኪውዝ ኤክስ ኪውዝ ብለና ነበርን። ከዛ እዚህኛው ደግሞ ምን እንላለን? ኤም ኤን በአንድ ላይ ሚ ብለና ነበር። ባንድ ላይ ኤክስ ኪውዝ ሚ ኤክስ ኪዩዝ ሚ ምን ማለት ነው ይቅርታ ይቅርታ ማለት ስንፈልግ ኤክስኪዩዝ ሚ እንላለን ማለት ነው ኦኬ ኤኛውስ አይ ኤኤምን አም ኤስኦን እንደ ሶ ዳብል አርን እንደ ር ዋይን እንደ ይ ስናነባው ሶሪ ሶሪ አም ሶሪ አም ሶሪ ምን ማለት ነው አዝናለሁ አዝናለሁ ይቅርታ እንደማለትም ይሆናል። ሶሪ ስንል ይቅርታ እንደማለትም ይሆናል። በብዛት ግን አዝናለሁ ለማለት ነው የምንጠቀመው ማለት ነው። ኦኬ ወደ ቀጣይ ስንሄድ አይን ወደ አይን እንደ አይን ነው የምናነበው። አምን አም ብለናነበብን ነበርን። ከዛ እዚህ ጋር ኤፍኤን እንደምናነባዋለ እንደ ፊ ኤፍኤን በአንድ ላይ እንደ ፊ አርን እንደ ር ማለት ነው። እንግዲህ እዚህ ጋር ማን ነው ማናነባት? ኤል አላነበብናትም ማለት ነው። ምክንያቱ ሁለቶች አናባቢ ናቸው ኢና ኤ ስለዚህ፣ የመጀመሪያውን አንብበን ቀጥሎ ያለውን ስለማናነብ፣ ስለዚህ ኤፍ ኢን አነበብን ፊ አርን እንደር ማለት ነው። ስለዚህ አም ፊር ስንል ፈርቻለሁ። ፈርቻለሁ ማለት ስንፈልግ፣ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ወደ ቀጣይ እንሂድ። አይ ቲን እንደት፣ አርዩን እንደር፣ አርዩን እንደር፣ ኤስን እንደስ፣ ቲን እንደት ስናነበው ትራስት ተረስት አይ ተረስት። ከዛ እዚ ጋ ኤች አይን እንደምን ነው የምናነበው? እንደ ሂ። ኤች አይን እንደ ሂ ኤምን እንደም ማለት ነው። ስለዚህ ምን ብለን እናነበዋለን? ሂም። ሙሉ ስናነበው አይ ተረስት ሂም። አይ ተረስት ሂም ምን ማለት ነው? አምነዋለሁ። አምነዋለሁ ማለት ስንፈልግ አይ ተረስት ሂር ማለት እንችላለን። እንግዲህ ሂም ማለት እሱ ማለት ነው። ተረስት ማለት ደግሞ ማመን ወይም እምነት እንደማለት ነው። ስለዚህ አይ ትረስት ሂም ስንል አምነዋለሁ እያለን ነው። ኦኬ ወደ ቀጣዩ እንሂድ። እዚጋም በተመሳሳይ ቅድም አንብበነዋል። ዲኦን እንደ ዶ ኤንን እንደን ቲን እንደት ስናነበው ዶንት ዶንት። ከዛ እዚ ጋ ዳብል ኦን እንደ ኦ፣ ዳብል እዚ ጋር ደግሞ አር አለች። ሁለት አር ናቸው፣ ግን እንዴት ነው የምናነባቸው? በአንድ ድምፅ ማለት ነው። ዳብል ኦን እንደ ኦ አነበብን። አርን እንዳለ ዋይን እንደይ ማለት ነው። ስለዚህ ስናነባው ምን ይላል ማለት ነው? ወሪ ወሪ፣ ዶን ወሪ ዶን ወሪ። ምን ማለት ነው? አትጨነቅ፣ አትጨነቅ። አትጨነቅ ማለት ስንፈልግ ዶንት ወሪ እንላለን ማለት ነው። ወሪ ማለት መጨነቅ ማለት ነው። ዶንት ከሆነ ደግሞ አታድርግ፣ አትጨነቅ እያለ ነው፣ አፍራሽ ነው ማለት ነው። ኦኬ፣ ወደ ቀጣዩ ኔድ። እዚህ ጋር ዳብሉ ኤች ኤን ባንድ ላይ ዋ ብለን እናነበዋለን። ቲን እንደትን ስናነበው ዋት ዋት። ከዛ እዚ ጋር ኮማ አለች። ከዛ ኤስ አለች። ይች ምን ማለት ናት? ኢዝ ለማለት ነው። ዋት ኢዝ ኒው ለማለት ዋት ኢዝ እንላለን። ከዛ እዚ ጋ ኤን ኢን እንደ ኒ ዳብሊውን እንደው ስናነበው ኒው ኒው ብለን ዋት ኢዝ ኒው ዋት ኢዝ ኒው ምን ማለት ነው? ምን አዲስ ምን አዲስ አለ እንላለን አደል። ዋት ኢዝ ኒው ማለት ይሄ ነው። ምን አዲስ አለ ወይም ምን አዲስ ኦኬ ወደ ቀጣዩ ንድ ። አሁንም እዚህ ጋር አይ እንደ ያነበብን ኤ ኤምን እንደ አም ሲ ኦን እንደ ኮ ሲ ኦን እንደ ኮ ኤንን ን እንደ ነ ኤፍ ዩን እንደ ፉ ኤስ ኤስን እንደ ዝ ኤስ ኢን ባንድ ላይ እንደ ዝ ድን እንደ ድ ማለት ነው። ስናነባው ኮን ፊውዝድ ኮን ፊውዝድ አም አም ኮንፊውዝድ አይ አም ኮንፊውዝድ ስንል ምንድ ነው? ተወዛ ግቢ ያለው ወይም ግራ ተጋብቻ አለው ማለት ስንፈልግ አም ኮንፊውዝድ እንላለን ማለት ነው። ኮንፊውዝድ ማለት መወዛገብ፣ ግራ መጋባት ማለት ነው። ስለዚህ ግራ ተጋብቻ ያለው ወይም ተወዛ ግቢ ያለው ስንል አም ኮንፊውዝድ እንላለን ማለት ነው። ኦኬ ወደ ቀጣዩ እንሂድ። እዚህ ጋም አይን እንደ አይ ዲ ዲ አይን እንደ ዲ አይን እንደ ዲ ኤስን እንደ ስ ስናነባው ዲስ ዲስ ኤን እንደ አ ጅን እንደ ግ አርኤን በአንድ ላይ ሪ ብለን እናነበዋለን። አርኢን ሪ በአንድ ድምጽ ናቸው ሁለቱ አናባቢዎቹ በአንድ ድምጽ ነው የሚነበቡ፣ ግራ እንዳይጋባችሁ ማለት ነው። ስለዚህ አግሪ ብለን እናነበዋለን። ሙሉን ስናነባው አይ ዴስ አግሪ አይ ዴስ አግሪ። ምን ማለት ነው? አልስማማም። አልስማማም። አልስማማም ማለት ስንፈልግ አይ ዲስ አግሪ እንላለን ማለት ነው። እንግዲህ አግሪ ማለት ምንድን ነው? አግሪ ስንል እስማማለሁ ወይም መስማማት ነው። ግን እዚህ ጋር ዲስ ማለት ምንድን ነው? ኖት እንደማለት ነው። አፍራሽ ነው ወይም አይደለም ወይም አልስማማም አይደል። እዚህ ጋር ምንድን ነው? አፍራሽ፣ አይደለም ወይም እንደዚህ አይደለ አይሆንም ለማለት ስንፈልግ ዲስ እንላለን። አፍራሽ ልክ እንደ ኖት ነው የምንጠቀመው ማለት ነው ዲስ የሚለውን ስለዚህ፣ አይ ዲስ አግሪ ስንል አልስማማም እያልን ወይም አልተስማማሁም እያል ነው ማለት ነው። ኦኬ ወደ ቀጣይ እንሂድ። አይ ኤን እንደ እንደምናነባለን አይ ኤን እንደ አ ጂን እንደ ግ አር ኤን በአንድ ባንድ ላይ ሪ ስናነበው አግሪ አይ አግሪ አይ አግሪ ስንል ምንድነው እስማማለሁ፣ እስማማለሁ። ይሄ የዛኛው ተቃራኒ ማለት ነው። ያ አልስማማም ነበር፣ ይሄ እስማማለሁ። አይ አግሪ እንላለን ማለት ነው። ኦኬ ወደ ቀጣዩና እና ወደ መጨረሻው ስንሄድ ምን ይላል? አይ ኤል አይን እንደ ላይ ኤል አይን ላይ ብለን እናነበዋለን ኬ ኤን በአንድ ላይ እንደክ እንደ ካነበብን አይ ላይክ ከዛ እዚ ጋር አይቴ አለች አይቴ እንደምነው ምናነባት እንደ ኤት እንደ ኤት አይ ላይክ ኤት ስንል ወድጀዋለሁ ወድጀዋለሁ ለማለት ስንፈልግ አይ ላይክ እንላለን ማለት ነው። ኦኬ ላይክ ምንድን ነው እዚ ጋር መውደድ ስለሆነ ኤት ማለት ደግሞ የወደደውን ነገር ማለት ነው። የወደደውን ነገር ነው የሚገልጽልን። ስለዚህ አይ ላይክ ስንል ይህን ወድጀዋለሁ እንደማለት ነው የምንጠቀመው። ኦኬ እንደዚህ እያደረግን በቀላሉ የእንግሊዝኛ ንግግራችንን ማዳበር እንችላለን። መጻፍም ሆነ ማንበብ ሁሉንም እንችላለን ማለት ነው። ከናንተ የሚጠበቀው ሳስተለቹ የምንለቃቸውን ቪዲዮዎች ማየትና መከታተል፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ኦኬ የዛሬውን ክላስ እዚህ ጋር እናብቃ። ቀጣዩ በሌላ ትምህርት እስከምንገናኝ ሰላም ሁኑ።